በአንድ በኩል ህጉ ያስቀመጠው ፎርማሊቲ አለ። በተለይ የማይንቀሳቀስ ንብረት ከሆነ ውሉ መደረግ ያለበት በጽሁፍ መሆን አለበት። ከዛም በተጨማሪ የማዋዋል ስልጣን ባለው አካል ፊት ቀርቦ መደረግ መቻል አለበት የሚል ነገር አለ። በሌላ በኩል ደግሞ ማህበረሰቡ የለመደው የማይንቀሳቀስ ንብረትና እንዲሁም ደግሞ ዋጋቸው ከፍ ያሉ ህጉ እንደማይንቀሳቀሱ ንብረት የሚቆጥራቸውንም ጨምሮ ውሎች የሚደረጉት በተለምዶ በመንደር ውል በሚባለው ነው ማለት ነው። ዛሬ ይዤላችሁ የቀረብኩት የማይንቀሳቀስ ንብረት ሽያጭ ውልን በተመለከተ የመንደር ውል ተቀባይነት ይኖረዋል ወይ? የሚኖረውስ ከሆነ ተቀባይነት የሚኖረው በምን አይነት ሁኔታ ነው የሚለውን ነገር የምንመለከት ይሆናል። እስከ መጨረሻው እንድትከታተሉኝ ጋብዣችኋለሁ። በፍትሐብሔር ህጋችን አንቀጽ 1678 ላይ በግልጽ ተደንጎ እንደምናገኘው አንድ ውል በህግ ፊት የጸና ነው የሚባለው አራት መሰረታዊ ነገሮችን አሟልቶ ሲገኝ ነው ካለ በኋላ የመጀመሪያው ካፓሲቲ ወይም ደግሞ ችሎታ የሚባለው ነው። ሁለተኛው ደግሞ ኮንሴንት ወይንም ፍቃድ፣ ሶስተኛው ደግሞ ኦብጀክት ወይም ደሞ ውሉ የሚደረግበት ነገር፣ አራተኛው ፎርም ብሎ ያስቀምጥና በአጠቃላይ በዚህ ድንጋጌ ውስጥ አንድ ውል በህግ ፊት የጸና ነው ለማለት እነዚህ አራቱ ኤሌመንቶች መሟላት አለበት ብሎ ያስቀምጣል። ብዙ ጊዜ የሚያከራክረው አራተኛው መስፈርት ወይም ደሞ ፎርሙን የጠበቀ መሆን መቻል አለበት የሚለው ነው። እንግዲህ የፎርም ጉዳይ ሲነሳ በተለይ የማይንቀሳቀሱ ንብረቶችን በተመለከተ በጽሑፍ መደረግ እንዳለበትና ከዚህም በተጨማሪ የማዋዋል ስልጣን ባለው አካል ፊት መደረግ አለበት የሚለውን ሀሳብ የያዘው ነው። በተግባር ግን ስናይ በአብዛኛው ከተማም ሆነ በገጠር አካባቢ ማህበረሰቡ ውስጥ የሚደረጉ የማይንቀሳቀስ ንብረት ሽያጭ ውልንም ጨምሮ ማለት ነው። ቤትም ሊሆኑ ይችላል። ምናልባት ዋጋቸው ከፍ ያሉ ንብረቶችም እንደማይንቀሳቀስ ንብረት ስለሚቆጠሩ እነዚህ ንብረቶች በአጠቃላይ በተመለከተ ሰዎች ሲገዙ እና ሲሸጡ ውልን ለማዋዋል ስልጣን በተሰጠው አካል ፊት ሳይሆን በተለምዶ በመንደር ውል ወይም ደግሞ ምስክሮች ባሉበት ቦታ ነው ውሎች የሚደረጉት፣ ማለት ነው። በአጠቃላይ የማይንቀሳቀስ ንብረትን በተመለከተ ቤትንም ጨምሮ ማለት ነው። ተዋዋይ ወገኖች በመንደር ውል ካደረጉ በሕጉ ፊት ይጸናል ወይስ ደግሞ አይጸናም፣ የሚጸናውስ በምን አይነት መልኩ ነው የሚለውን ነገር በምንመለከትበት ጊዜ ያው እንግዲህ በመርህ ደረጃ በአጠቃላይ ውሎች ሲደረጉ በተለይ የማይንቀሳቀስ ንብረትን ማስተላለፍ ላይ ወይም ደግሞ የማይንቀሳቀሱ ንብረቶች ላይ ያሉትን መብቶች ለማስተላለፍ ውሎች መደረግ ያለባቸው ለማዋዋል ስልጣን ባለው አካል ፊት ቀርበው እንደሆነ ህጉ በግልጽ ያስቀምጣል። ነገር ግን ምንም እንኳን ህጉ ለማዋዋል ስልጣን ባለው አካል ፊት መደረግ አለበት ብሎ ቢያስቀምጥም በተለያየ ጊዜ በሰበር ሰሚ ችሎት ላይም ቀርቦ አስገዳጅ የህግ ትርጓሚዎች ከተሰጡባቸው መዝገቦች በመነሳት መረዳት የምንችለው የሰፈር ወይም ደግሞ በመንደር የሚደረጉ ውሎችም በህግ ፊት ተቀባይነት እንዳላቸው መረዳት እንችላለን ማለት ነው። ይሄ ግን ሊሆን የሚችለው ገዢ ከሳሽ ሆኖ ውል በውሉ መሰረት እንዲፈጸምለት ሻጭን በሚከስበት ጊዜና ተከሳሽ ሻጭም መልሱን በሚመልስበት ጊዜ የሽያጭ ውሉ መኖሩን ካመነ ወይም ደግሞ ካልካደ ፍርድ ቤቶች በራሳቸው ተነሳሽነት ወይም ደግሞ ዳኞች በራሳቸው ተነሳሽነት ውሉ የማዋል ስልጣን ባለው አካል ፊት የተደረገ ስላልሆነ ብለው ውድቅ ሊያደርጉ እንደማይችሉ በተለያየ ጊዜ በሰበር ሰሚ ችሎት አስገዳጅ የህግ ትርጓሜ እንደተሰጠ መረዳት እንችላለን። ገዢ ውል ስለመኖሩ ማስረጃ አቅርቦ ሳለ ሻጭም ውል ስለመኖሩ አምኖ ባለበት ቦታ ፍርድ ቤቶች በራሳቸው አነሳሽነት የማዋል ሥልጣን ባለው አካል ፊት ውል ውሉ አልተደረገም ብሎ ውድቅ ማድረጋቸው ተገቢ አይደለም። ውሉ ውድቅ መደረግ የለበትም በሚል ብዙ ጊዜ ውሳኔ እንደሰጡ መረዳት እንችላለን ማለት ነው። በመሆኑም ውላችንን የማዋል ስልጣን ባለው አካል ፊት ባናደርግ እንኳን ወይም ደግሞ በመንደር በተለምዶ በመንደር በሚባለው ባናደርግ እንኳን እና ምናልባት በእኛ በገዢ በሆን ነውና በሻጭ መካከል ምናልባት አለመግባባት ቢፈጠርና ጉዳዩን ወደ ፍርድ ቤት ካቀረቡም በኋላ ክስ ካቀረቡን በኋላ የሸጠልን ሰው ሻጭ መልሱን ሲመልስ ውል መኖሩን ያመነው ከሆነ ፍርድ ቤቱ በራሱ አነሳሽነት በመንደር ውል የተደረገ ነው በሚል ውድቅ ሊያደርግ እንደማይችልና ምናልባት እንደዚህ አይነት አጋጣሚዎች የሚያጋጥሙ ከሆነ በእንደዚህ አይነት ተመሳሳይ ሁኔታዎች እስከ ሰበር ሰሚ ችሎት ቀርቦ አስገዳጅ የሕግ ትርጓሚ የተሰጠባቸው ጊዜያቶች ስላሉ እና መዝገቦችም ስላሉ እነሱን እንደ ሪፈረንስ በመጠቀም በተለይ በወረዳ በዞንም ጭምር በአጠቃላይ ብዙ ጊዜ እንደዚህ አይነት ፍርዶች ይሰጣሉ። የማዋዋል ስልጣን ባለው አካል ፊት ስላልተደረገ ውሉን ውድቅ አድርገናል የሚል ውሳኔ ብዙ ጊዜ ስለሚነሱ እንደዚህ አይነት ውሳኔዎችን ምናልባት በይግባኝና እስከ ሰበር ሰሚ ድረስ ሄደን መጠየቅ እንደምንችል መረዳት ያስፈልጋል ማለት ነው። ስለዚህ ዋናው ነገር ተከሳሽ ወይም ደግሞ ሻጩ ውል መኖሩን እስካመነ ድረስ ወይም ደግሞ እስካልካደ ድረስ ፍርድ ቤቶች በራሳቸው አነሳሽነት ከላይ እንደገለጽኩት ማለት ነው ውሉ የመዋል ስልጣን ባለው አካል ፊት ካልተደረገ በስተቀር ተከራካሪ ወገኖች ወደነበሩበት ይመለሱ ውሳኔ መስጠት ወይም ደግሞ ውድቅ ማድረግ እንደማይችሉ መረዳት ያስፈልጋል። ምናልባት እንግዲህ በጣም አደገኛ ነገር የሚፈጠረው በተለይ የማይንቀሳቀስ ንብረቶችን በተመለከተ በመንደር ውል የምናደርገው በጣም ትልቅ አደጋ የሚፈጠረው ምናልባት ሻጩ በተከሰሰበት ጊዜ ውል መኖሩን የካደ እንደሆነ በጣም አስቸጋሪ ነገር ይፈጠራል። የማይንቀሳቀስ ንብረቶችን በተመለከተ ውል ስናደርግ ወይም ደግሞ እነሱን በተመለከተ መብቶች ለማስተላለፍ ውል በምናደርግበት ጊዜ በተቻለ መጠን ብቻ ሳይሆን አስተማማኝ ሕጋዊ ውጤት እንዲኖረው በመካከላችን ማለት ነው ውሉን ማድረግ ያለብን የማዋዋል ስልጣን ባለው አካል ፊት ቀርበን ማድረግ እንዳለብን ልብ ልንል ይገባል ማለት ነው። ነገር ግን ምናልባት ውላችንን በሰፈር ያደረግን ከሆነና ገዢ ሆነን ምናልባት ሻጭ በህጉ ተገዶ ውሉን እንዲፈጽም የምንፈልግ ከሆነና ክስ ያቀረብን ከሆነ ተከሳሽ ሻጭም በክስ መልሱ ውስጥ ክሱን ሲመልስ ውሉ መኖሩን ካመነ መልካም ነገር ነው። ይህ ሆኖ ሲገኝ እንግዲህ ፍርድ ቤቶችም ውሉ በመንደር ስለተደረገ ወይም ደግሞ የማዋል ስልጣን ባለው አካል ፊት ስላልተደረገ ብሎ ውድቅ ማድረግ እንደማይችሉና ውድቅ ካደረጉ ራሱ ምናልባት እኛ በይግባኝ መብታችንን የሰበር ሰሚ ችሎት አስገዳጅ ውሳኔን በመጥቀስ መጠየቅ እንደምንችል መረዳት ያስፈልጋል ማለት ነው። ለዛ ላይ ያዘጋጀውላችሁ ይህን ይመስላል። በተከታታይ ሌሎች ጉዳዮች ላይም ተመሳሳይ የህግ ግንዛቤ ይዤ ስለሚቀርብ ይህንን ቻናል ላይክ ማድረጋችሁን ሼር ማድረጋችሁንና እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ህግን አለማወቅ ከተጠያቂነት አያድንም። መብታችንን እንጠይቅ፣ ግዴታችንን እንወጣ። ሌላ ጊዜ በሌላ ጉዳይ ተመልሼ እመጣለሁ። ለሁላችን ሰላም ይሁን።